ለክርስቶስ ትክክለኛውን እውነት እንዳንረዳ የሚያደርጉ እንቅፋትና መሰናክል የሆኑ ነገሮች ምንድን ናቸው የሚለውን ደግሞ የምናይበት ክፍል ይሆናል ይህን ክፍል በቆላሲያስ ሰዎች አሁንም ሐዋርያ ጳውሎስ በጻፈው በምዕራፍ ሁለት ቁጥር ስምንት ላይ የምናገኘው ነው። እንደ ክርስቶስ ትምህርት ሳይሆን ይላል። ከላይ ያሉት ትክክለኛውን የክርስቶስን አስተምሮ የሚገልጡ ሲሆኑ የተመለከት ናቸው። ከዛ ውጪ የሆኑ እንደ ክርስቶስ ትምህርት ያልሆኑ በቅዱሳን መጽሐፍት ያልሆኑ በመገለጥ ያልሆኑ ክርስቶስ ያስተማረው ያልሆኑ ክርስቶስ የላካቸው ሐዋርያት ያስተማሩት ያልሆነ ስለ ክርስቶስ ትክክለኛውን ትምህርት እንዳንረዳ የሚያዛቡ ነገሮችን በዝርዝር በቆላስያስ ሁለት ስምንት ላይ ሐዋርያ ጳውሎስ በጻፈው መልእክት ላይ አስፍሯቸው እናገኛለን። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊው፣ እንደ መጀመሪያው ትምህርት ባለ ፍልስፍና በከንቱ መታለል ማታለል ማንም እንዳይማርካችሁ ተጠበቁ ይላል። በዚህ ክፍል አምስት ነገሮችን ይዘረዝራል። የሰው ወግ፣ ዓለማዊ ልማድ፣ የመጀመሪያ ትምህርት፣ ፍልስፍናና ከንቱ መታለል የሚላቸው በዝርዝር ብዙ ማብራሪያ ሊሰጥባቸው የሚችሉ ጠቅለል ተደርገው ሐዋርያ ጳውሎስ የገለጻቸውን ነገሮች እናገኛለን። እነኚህ ሁሉ ምንጫቸው ከእግዚአብሔር ከክርስቶስ ያልሆነ ከሰው የሆነ ዓለማዊ የሆነ ወደ ክርስቶስ ማንነት ትምህርት የማይደርስ የመጀመሪያ ማለት ከብሉይ ኪዳን አስተምሮ በኦሪት ከነበረው በጥላነት ከተሰጠው ትምህርት ጋር የተዛመዱ በፍልስፍና በሰው ልጆች ፍልስፍና ላይ መሠረት ያደረጉ ከንቱ ማታለል ያለባቸው ትምህርቶች ለክርስቶስ ትምህርት ወይም የክርስቶስን ማንነት ትክክለኛ እውቀት ከሚያስጨብጠን ትምህርት የሚያርቁን እንደሆነ በነኚህ የእግዚአብሔር ቃል ክፍሎች ውስጥ እንመለከታለን። በአንደኛ ዮሐንስ መልእክት ምዕራፍ አምስት ቁጥር ዘጠኝ ላይ ቅድም በተመለከት ነው ቃል ላይ ደግመን ነው ይህን ጥቅስ ምናነሳው የሰውን ምስክር ብንቀበል የእግዚአብሔር ምስክር ከሱ ይልቅ ይበልጣል፣ ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና ይላል። ሰዎች የሰዎችን ምስክርነት በሰዎች የቆሙ የተለያዩ ሀሳቦችን የሰዎችን የእምነት አንቀጾች የሰዎችን ስለ ክርስቶስ የተነሱ ሙግቶች፣ ክርክሮች፣ የተናጠል ሀሳቦችና ውሳኔዎች በድምፅ ብልጫ የተወሰኑ የክርስቶስ ማንነት መገለጫ ውሳኔዎች፣ በኃይልና በማስገደድ የተደረጉ የክርስቶስ አስተምሮ ድንጋጌዎች ወይም ዶግማዎች፣ የተለያዩ መጽሐፍት ማብራሪያዎች፣ ትንታኔዎች ከትክክለኛው የክርስቶስ ትምህርትና የክርስቶስ ማንነት እውቀት የሚያርቁ እንደሆኑ በዚህ የእግዚአብሔር ቃል የምንመለከተው ነው። አሁን አለማችን ባለችበት ሁኔታ ትክክለኛውን መጽሐፍ ቅዱሳዊውን የክርስቶስ ማንነት ሰዎች እንዳይረዱ እንቅፋት የሆኑ ነገሮች፣ መሰናክል የሆኑ ነገሮች አሁን የዘረዘርናቸው እና የተመለከት ናቸው ሆነው እናገኛቸዋለን። ትምህርቱ በተሰጠው ጊዜና በሚሸፍነው ጥልቀት ስለ እያንዳንዳቸው ዝርዝር ማብራሪያ መስጠት ባንችልም ግን እንደዚህ የመሰሉት ነገሮች ለክርስቶስ ትምህርት እንቅፋት ማሰናከያ የሆኑ ሐሰተኛ አስተምህሮዎችን የተሞሉ እውነተኛውን የክርስቶስን ማንነት ሰዎች እንዳይረዱ በዘመናችንም በዘመናትም ሁሉ ቤተ ክርስቲያን በተጓዘችበት ዘመን እንቅፋት የሆኑ መሰናክሎች ሆነው እናገኛቸዋለን። ስለዚህ የክርስቶስን ትክክለኛ ማንነት ለማወቅና ለመረዳት ከነኚህ የሰው ምስክሮች ሐሳቦችና አስተሳሰቦች፣ ውሳኔዎች አልፈን እግዚአብሔር የተናገረውን ያስተማረውን ትክክለኛውን መረዳት ስለ ክርስቶስ ሊያስጨብጡን የሚችሉትን ነገሮች መከተል አስፈላጊ ነው ማለት ነው። በዚህ ክፍል በመጨረሻ የምንመለከተው የክርስቶስን ማንነት ሰዎች እንዳይረዱ ከሚያደርጉ ነገሮች ውስጥ በመጨረሻ ይነሳ እንጂ በጣም በትልቅ ትኩረት ልንመለከተው የሚገባው ነገር የክርስቶስ ተቃዋሚ መንፈስ ነው። የዚህን ክፍል ርዕስ የክርስቶስ ተቃዋሚ መንፈስን መቃወም የሚል ንዑስ ርዕስ ሰጥቼዋለሁ። የክርስቶስ ተቃዋሚ መንፈስ ስለ ክርስቶስ ትክክለኛውን እውነትና እውቀት ሰዎች እንዳይረዱ ሌሊትና ቀን የሚሰራ መንፈስ ነው። ሰዎች ከሚያስተምሯቸው የተሳሳቱ መረዳቶች ስለ ክርስቶስ የተዛቡ አመለካከቶች፣ ትንታኔዎች፣ ክርክሮች፣ ሀሳቦች ጀርባ እየሰራ ያለ የክርስቶስ ተቃዋሚ የሚባል የሐሰት መንፈስ አሰራር እንዳለ መረዳትና ይሄንን የክፉ መንፈስ አሰራር አጥብቆ መቃወም እንደሚገባ በሚከተሉት የእግዚአብሔር ቃል ክፍሎች ውስጥም እንመለከታለን። በአንደኛ ዮሐንስ መልእክት ምዕራፍ አራት ከቁጥር 3 እስከ 6 ላይ ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል ይላል። በዚህ የእግዚአብሔር ቃል ክፍል ውስጥ እንደምንረዳው የእግዚአብሔር ልጆችና የእግዚአብሔር የሆኑት የዚህን የክርስቶስን ተቃዋሚ መንፈስ አሸንፈው በዓለም ያለውን ክርስቶስ በሥጋ እንደመጣ የማይታመነውን መንፈስ የክርስቶስ ተቃዋሚ የሆነውን መንፈስ ስለ ክርስቶስ የተዛባ መረዳት በሰዎች ልብ፣ አእምሮና መንፈስ ውስጥ የሚፈጥረውን መንፈስ ያሸነፉ የተቃወሙ ትክክለኛውን መረዳት እንደጨበጡና እንዳገኙ ያስረዳል። እነሱ ከዓለም ናቸው፣ ከዓለም የሆነውን ይናገራሉ አለ። ከዓለም የሆነውን የሚናገሩ በክርስቶስ ተቃዋሚው መንፈስ ተጽዕኖ ስር ሆነው ትክክለኛ ከሆነው እግዚአብሔር ስለ ልጁ ከሰጠው ምስክር ስለ ክርስቶስ ኢየሱስ ካለው እውነተኛ ትምህርት የራቁ ሰዎች መሆናቸውንም ያስረዳልና የክርስቶስ ተቃዋሚውን መንፈስ አጥብቀን መቃወም ስለ ክርስቶስ ትክክለኛውን እውነትና መረዳት ለማግኘት ወሳኝ ነው። በአንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 18 ጀምሮ ባለው የእግዚአብሔር ቃል ክፍል ላይ እንደምንመለከተው ልጆች ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህም የመጨረሻው ሰዓት እንደሆነ እናውቃለን። ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከእኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። እናንተ ከቅዱሱ ቅባት ተቀብላችኋል፣ ሁሉን ታውቃላችሁ። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለምታውቁ አልጽፍላችሁም። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አብና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ እንኳን የለውም። በወልድ የሚታመን አብ ደግሞ አለው። እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተም ደግሞ በወልድና በአብ ትኖራላችሁ። እርሱም የሰጠን ተስፋ ይህ የዘላለም ሕይወት ነው ይላል። የክርስቶስ ተቃዋሚ መንፈስ ትልቁ ስራ ሰዎች ስለ ክርስቶስ ትክክለኛውን መረዳት እንዳይኖራቸው ማድረግ ነው። በአብና በወልድነት በመለኮትና በስጋነት የተገለጠውን የክርስቶስን ማንነት የሚታይና የማይታይ ባህሪ እግዚአብሔር በስጋ የተገለጠበትን ማንነት የሚክድ ውሸታም ተቃዋሚ መንፈስ ከሃዲ መንፈስ ነው የክርስቶስ ተቃዋሚ መንፈስ ይላል። ብዙ ጊዜ ስለ ክርስቶስ ተቃዋሚ መንፈስ ስናስብ በመጨረሻው ዘመን የክርስቶስ ተቃዋሚ መንፈስና የሐሰት አሰራር በምድር ላይ የሚሰሩትና የሚያከናውኑት ነገሮች ላይ የተለየ ትኩረት ስንሰጥ በክርስቶስ ማንነት እውቀትና ትምህርት ላይ ይሄ የክርስቶስ ተቃዋሚ መንፈስ የሚሰራውን ስራ ግን ትኩረት ሳንሰጠው እንቀራለን። ስለዚህ ከብዙ ነገሮች ስንጠነቀቅ የክርስቶስ ተቃዋሚው መንፈስ ስለ ክርስቶስ የሚያስተምራቸውን የተዛቡ ትምህርቶችና መረዳቶች ሰዎች ባለመጠንቀቅ ስለ ክርስቶስ በተሳሳተ መረዳት እርሱ ከሰጠን የዘላለም ህይወት ተስፋ ሲጎድሉና ሲርቁ እንመለከታለን። በተለይ አሁን ባለንበት በመጨረሻው ዘመን ላይ የክርስቶስ ተቃዋሚ መንፈስ እየሰራው ያለው ትልቅ ስራ የክርስቶስን ማንነት ማስካድ፣ የክርስቶስን ማንነት እውነትና ምስጢር ሰዎች እንዳይረዱ ማድረግ ስለሆነ በዚህ መንፈስ ላይ ጸንተን መቃወም ያስፈልገናል። የምንቃወምበት ትልቁ መንገድ እዚህ ጋ የተገለጠው ደግሞ ምንድን ነው? ቁጥር 24 ላይ እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተም ደግሞ በወልድና በአብ ትኖራላችሁ። እርሱም የሰጠን ተስፋ የዘላለም ህይወት ነው አለ። ከክርስቶስ የሰማ ነው፣ ከሐዋርያቱ የሰማ ነው። በእግዚአብሔር ቃል ስለ ክርስቶስ የተማርነውን እውነተኛ ነገር ይዘን ጸንተን ስንቆም ብቻ ነው የክርስቶስ ተቃዋሚው መንፈስ ስለ ክርስቶስ የሚያስተምረውን የተዛባ ትምህርት መቃወምም መቋቋምም የምንችለው። የክርስቶስ ተቃዋሚ መንፈስ ስለ ክርስቶስ የተሳሳቱ ትምህርቶች ከማስተማር አልፎ ራሱን ክርስቶስ እግዚአብሔር አድርጎ የሚገለጥ ደፋር የክህደት የአመጽ መንፈስ ነው። ስለ ክርስቶስ የተዛባ ትምህርት ማስተማር አንድ ነገር ሆኖ እያለ ከዛ አልፎ ግን ይሄ የክርስቶስ ተቃዋሚ መንፈስ ራሱን ክርስቶስ አድርጎ በዓለም ሊያስመልክ ከዚሁ ጋር ተመሳሳይ ይዘት ያለው በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ የምናገኘው የሐዋርያ ጳውሎስ መልእክት ክፍል አለ። ይህን ቃል ብናነበው። በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 1 ጀምሮ ያለ የእግዚአብሔር ቃል ክፍል ነው። በጥቂት ሞኝነቴ ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ። በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻቸዋለሁና ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁም ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ። የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ። በዚህ የእግዚአብሔር ቃል ክፍል ላይ ያው ከመጀመሪያ ከኤደን ገነት ጀምሮ የሰው ልጆችን የተዋጋው የክፋት መንፈስ አሰራር አሁንም በመጨረሻው ዘመን የሚሰራበትን አሰራር ይናገራል። በክርስቶስ ማንነት ስለ እርሱ በሰማነው ወንጌል እና ከሱ በተቀበልነው መንፈስና እውነት ላይ ያተኮረ የተቃውሞ ስራ ነው የሚሰራው። በኤደን ገነት እንደሰራው አሁንም በዘመናችን ከዚህ እውነት ከክርስቶስ ማንነት እውነት ልዩ ኢየሱስ፣ ልዩ ወንጌል፣ ልዩ መንፈስ እስኪሰብክ ድረስ ከእውነተኛው የክርስቶስ እውነት ወንጌልና መንፈስ ሰዎችን ለማራቅ የሚሰራ ተንኮለኛ መንፈስ እንዳለ የእግዚአብሔር ቃል ያስረዳልና ስለ ክርስቶስ ማንነት ለመረዳት ስንመረምር፣ ስናጠናና ለማወቅ ስንጥር የዚህን የክፉ መንፈስ ተንኮል ማጣመምና ማዛባት መቃወም መጠንቀቅ እጅግ አስፈላጊ ነው። ወደ ገላትያም ሰዎች ሐዋርያ ጳውሎስ በጻፈው ላቸው መልእክት ላይ በምዕራፍ አንድ ቁጥር አንድ ጀምሮ ወይም ከቁጥር ስድስት ወረድ ብለን ብንመለከተው በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይም መልአክ ከሰበክንላችሁ ወንጌል የሚለየውን የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳል እንዲሁ አሁን ሁለተኛ እላለሁ፣ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ይላል። ስለዚህ ሰዎችን ከእውነተኛው ወንጌል የሚያርቅ ለማራቅ የሚሰራ መንፈስና አሰራር እንዳለ በዛ መንፈስና አሰራር ላይ አቋም መያዝ እንደሚጠይቅ ሐዋርያ ጳውሎስ በጣም ጠንካራ ነገሮች ከተናገረባቸው የመልእክቱ ክፍሎች ውስጥ ይሄንን እናገኛለን። የተረገመ ይሁን ብሎ የርግማን ቃል፣ ጠንካራ የተቃውሞ ቃል ሲናገር እኔም ሐዋርያ ጳውሎስ ከተቀበላችሁት የተለየውን ብናገር የተረገመ ይሁን አለ። እኛም ብንሆን የሰማይም መልአክ ቢሆን በክርስቶስ ማንነት እውነት ከወንጌል ከተነገረን እውነተኛ ነገር ሊያጣምመን የሚመጣ ትምህርትና መንፈስ፣ እዚህ ጋ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ አለ። ምናልባት ቅድም በመክፈቻው ላይ ባነበብናቸው የእግዚአብሔር ቃል ክፍሎች ላይ አንዳንዶች እንደዚህ አሉ፣ ሌሎች እንደዚህ አሉ የሚሉት መግለጫዎች ከዚህ ከሚያጣምም መንፈስ የተነሳ በዛ ተጽዕኖ ውስጥ ከመሆን የሚወለድ የተሳሳተ ትምህርተ ክርስቶስ ሰለባ እንደሆኑም የሚያስረዳ ነውና አቋም መያዝ ይጠይቀናል በክፉ ላይ ከክርስቶስ ማንነት እውነት አስተምሮ ውጪ በሆኑ አስተምሮዎች ላይ አቋም መያዝ የክርስቶስን ማንነት ለመረዳት እጅግ አስፈላጊ ነው። በዘመናችን ከክርስቶስ ማንነት እውነት የእግዚአብሔር ቃል ከሚያስተምረው ውጪ የሆነ ትምህርትን ሰዎች የሚያስተናግዱበት፣ የሚቀበሉበት፣ የሚሰሙበት ቸልታና መዘናጋት በምድራችን ላይ እንዳለ እናስተውላለን። ከቃሉ በተቃራኒ ስለ ክርስቶስ እየተነገረ አርያ ጳውሎስ በሁለተኛ ቆሮንቶስ ባነበብነው በጻፈው መልእክት ላይ በመልካም ትታገሱታላችኋል። ቶለሬት ማድረግ ከክርስቶስ እውነት ማንነት ውጭ የሆኑ ትምህርቶች ሲሰበኩና ሲሰጡ ያን ትምህርት በቸልታና በቀላል ሁኔታ ማየት ስለ ክርስቶስ ማንነት የተሳሳተ መረዳት ላይ እንድንወድቅ የሚያደርገን ስለሆነ ትልቅ ጥንቃቄ ልንወስድበት የሚገባ ነገር እንደሆነ የእግዚአብሔር ቃል ያስገነዝበናል። በመቀጠል የምንመለከተው ከክርስቶስ ማንነት እውነት ከመሰናከል መጠበቅ በሚል የትምህርቱ ንዑስ ክፍል የምናየው ነው። የክርስቶስ ማንነት ባጋንንት ተጽዕኖ በተለያዩ የሐሰት ትምህርቶችና የሰዎች ፍልስፍና መሰናከል አልፎ በቃሉም ላይ በትክክል ካልተረዳ ነው። ተጠንቅቀን እውነቱን በመገለጥ ካልተገነዘብን ልንሰናከልባቸው የምንችላቸው የመጽሐፍ ቅዱስ ክፍሎችና ትምህርቶች መግለጫዎች እንዳሉ የእግዚአብሔር ቃል ያስረዳናል። በአጋንንት ከመሰናከልም ሌላ በሰዎች የሐሰት ትምህርት ተጽዕኖ ስር ፍልስፍናም ስር ሰለባ ከመሆንም አልፎ በቃሉ ላይ የተጻፈውንም በእግዚአብሔር ቃል ላይ ተጽፎ የምናገኘውን ነገር ስለ ክርስቶስ በመገለጥና በትክክለኛ መረዳት ካልተቀበልነው ልንሰናከል የምንችልባቸው ስለ ክርስቶስ የተነገሩ የመጽሐፍ ቅዱስ ክፍሎች እንዳሉም እንረዳለን። ከዚህ የተነሳ በክርስቶስ ከመሰናከል መጠበቅ ይገባናል። በምሳሌነት አንድ ነገር ብናገር የሩጫ አይነቶች አሉ። አንዳንድ ሩጫዎች በነፃ ሰዎች የሚሮጡባቸው በሜዳው ላይ በነፃነት ሮጠው ፍጥነታቸውን ጨምረው የሚያሸንፉባቸው የሩጫ አይነቶች አሉ። ሁለተኛው አይነት የሩጫ አይነት ደግሞ የመሰናክል ሩጫም ይባላል። ፍጥነትን ጨምሮ ከመሮጥ ባሻገር የተቀመጡ መሰናክሎችን እየዘለሉ እያለፉ መሮጥ የሚጠይቁ ማለት ነው። አንዳንድ ስለ ክርስቶስ በመጽሐፍ ቅዱሳችን ውስጥ የተሰጡ ሀሳቦች፣ ትምህርቶች፣ የመጽሐፍ ቅዱስ ክፍሎች በመገለጥ ካልዘለልናቸው በመረዳት እነኛን መሰናክሎችና እንቅፋቶች ካላለፍን ልንወድቅ ልንሰበር የምንችልበት እድል በማሸነፍ ፋንታ በሩጫው መድረስ የሚገባን ስፍራ በመድረስ ፋንታ አደጋ ሊገጥመን እንደሚችል የሚያስረዳ ነው ማለት ነው። በትንቢተ ኢሳይያስ ምዕራፍ ስምንት ከቁጥር 13 እስከ 14 ባለው የእግዚአብሔር ቃል ክፍል ላይ ነገር ግን የሰራዊትን ጌታ እግዚአብሔርን ቀድሱት የሚያስፈራችሁና የሚያስደነግጣችሁም እርሱ ይሁን እርሱም ለመቅደስ ይሆናል ነገር ግን ለሁለቱ ለእስራኤል ቤቶች ለእንቅፋት ድንጋይና ለማሰናከያ አለት በኢየሩሳሌምም ለሚኖሩ ለወጥመድና ለአሽክላ ይሆናል በእርሱ ይሰናከላሉ፣ ይወድቃሉ፣ ይሰበራሉ፣ ይጠመዳሉ፣ ይያዙማል ይላል። አንዳንድ ስለ ክርስቶስ ማንነት በመጽሐፍ ቅዱሳችን ውስጥ የተቀመጡ ሀሳቦችና እውነቶችን በእግዚአብሔር መገለጥ ካልተረዳናቸው በስተቀር በእነኛ ጥቅሶችና የመጽሐፍ ቅዱስ ክፍሎች ልንሰናከል፣ ልንወድቅ፣ ልንሰበር ልንጠመድና ልንያዝ እንደምንችል ይሄ የእግዚአብሔር ቃል ክፍል ያስረዳል። ይሄን የእግዚአብሔር ቃል ክፍል ራሱ ልብ ብለን ብንመለከተው ለብዙዎች መሰናከል፣ መውደቅ፣ መሰበር፣ መጠመድና መያዝ ምክንያት ሊሆን እንደሚችል በጣም ግልጽ አገላለጽ ነው። ነገር ግን የሰራዊትን ጌታ እግዚአብሔርን ቀድሱት፣ የሚያስፈራችሁና የሚያስደነግጣችሁም እርሱ ይሁን እርሱም ለመቅደስ ይሆናል የሚለው ከዚህ በፊት የተለመዱት ግልጽ ቋንቋዎችና ንግግሮች በብሉ ኪዳንም ይሁን አልፈን ወደ አዲስ ኪዳን ብንመጣ እግዚአብሔር በመቅደሱ እንደሚኖር በመቅደሱ ውስጥ እንደሚገኝ መቅደሱ የእሱ ማደሪያ እንደሚሆን እንጂ እግዚአብሔር እራሱ መቅደስ እንደሚሆን የተጻፈባቸውን ክፍሎች ማግኘት እና መረዳት ከባድ ነው። ስለዚህ አንዳንድ ስለ ክርስቶስ በመጽሐፍ ቅዱስ ውስጥ የቀረቡ ሀሳቦችና መግለጫዎች ከፍተኛ ጥንቃቄ መረዳትና ማስተዋል አልፎም መገለጥን የሚጠይቁ ናቸው። ካልሆነ ግን እንደ መሰናክሉ ሩጫ ምንሰናከልበት፣ ምንሰበርበት፣ ምንወድቅበት፣ ምንጠመድበት ከጫወታው ከሩጫው ከሃይማኖት ሩጫ ሩጫውን ፈጽም ያለው እንዳለው አርያ ጳውሎስ ከሃይማኖት ሩጫ ውጭ ሆነን ተሰናክለን ጉዳት አደጋ በእግሮቻችን ላይ ደርሶ አቋርጠን የምንወጣበት ሁኔታም ይፈጠራል ማለት ነው ስለዚህ ሩጫውን በትክክል ለመሮጥ የተቀመጡ መሰናክሎችን አስተውሎ ማየት መረዳትና ሚስጥሩን መረዳትና መገለጥን ማስተዋልን ከእግዚአብሔር ማግኘት ይጠይቃሉ ተመሳሳይ የሆነ የእግዚአብሔር ቃል ክፍል በአንደኛ ጴጥሮስ ምዕራፍ ሁለት ላይ እናገኛለን በጽዮን የማሰናከያ አለት ቃሉን ብናነባው አስቀምጣለሁ ይላል። ያስቀመጠው እግዚአብሔር እራሱ ነው። እግዚአብሔር ራሱ ስለ ክርስቶስ ያስቀመጣቸው ሰዎች ካልተጠነቀቁ የሚሰናከሉባቸው፣ የሚወድቁባቸው፣ የሚጠመዱባቸው አገላለጾች ሁሉ በመጽሐፍ ቅዱሳችን ውስጥ ልናገኝ እንደምንችል መጠንቀቅ እንዳለብን የእግዚአብሔር ቃል ያስረዳናል። በአንደኛ ጴጥሮስ ምዕራፍ ሁለት ቁጥር አራት ላይ በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱም እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል የመጀመሪያው ክፍል ላይ ወደ ቅዱስና ወደ ሕያው ድንጋይ እየቀረባችሁ በሚል ፖዘቲቭሊ በትክክለኛው መንገድ የተገለጸ ድንጋይ እንዳለ ይነግረናል። ቁጥር ስድስት ላይ ደግሞ በመጽሐፍ እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱ የሚያምን አያፍርም ተብሎ ተጽፏልና እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑት ግን አናጢዎች የጣሉት ድንጋይ እሱም የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ፣ የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው የሚል አደገኛ የማስጠንቀቂያ ቃል ተቀምጦ እናገኛለን። ስለዚህ ስለ ክርስቶስ ምንረዳው ምናነበው ምናስተምረው ነገር ከእግዚአብሔር መረዳትንና መገለጥን የሚጠይቅ እንጂ እንደ መሰለን ልንተረጉመው የምንችል በመሰለን መንገድ ልንረዳው የምንሞክረው ከሆነ ደግሞ በመዳን ፋንታ ወደ ሕያው ድንጋይ ቀርበን ሕያዋን በመሆን ፋንታ ምንሰበርበት ምንጠመድበት ምንጠፋበት ሊሆን እንደሚችልም ያመለክታል። ቅድም ባነበብነው የእግዚአብሔር ቃል ክፍል ላይ የሰራዊትን ጌታ እግዚአብሔርን ቀድሱት፣ የሚያስፈራችሁና የሚያስደነግጣችሁም እርሱ ይሁን እርሱም ለመቅደስ ይሆናል አለ። ይሄ ሁኔታ የሚያስረዳው እግዚአብሔር በሥጋ ተገልጦ ወደዚህ ዓለም የገባበትን ሁኔታ ነው። ያ እውነት ለብዙዎች የእርሱ ወገን ለተባሉ በዮሐንስ ወንጌል ምዕራፍ አንድ ላይ እንደምንመለከተው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም እስኪል ድረስ የተሰናከሉበት የማሰናከያ አለት እንደሆነባቸው የእግዚአብሔር ቃል ያስረዳል። በተለይ እግዚአብሔር በሥጋ ከመገለጡ ጋር ተያይዞ የተነገሩ በወንጌል ውስጥ የቀረቡ ሀሳቦችና እውነቶች ከፍተኛ መረዳት መገለጥንና ጥንቃቄን የሚጠይቁ እንደሆነ እንረዳለን።